እንኳን በጥቅምት አምስት ቀን ታስበውና ተከብረው እንደሚውሉ ለቅዱሳን በዓላት፣ ለታላቁ አባታችን አቡነ ገብረ መንፈስ ቅዱስ ወይም ገብረ ህይወት የረፍታቸው መታሰቢያ በዓል፣ የቁስጥንጥንያው ሊቀ ጳጳሳት አባ ጳውሊ ያረፉበት በዓል፣ የሐዋርያው ቅዱስ ያዕቆብ ወልድ ኤልፌዎስ መታሰቢያው፣ የከበረ ጳጳስ ቅዱስ ኪራኮስ ከእናቱ ከቅድስት ሐራ ጋር በሰማዕትነት ያረፈበት የእረፍታቸው መታሰቢያ በዓል በሰላም አደረሳቸው አደረሰን። አቡነ ገብረ መንፈስ ቅዱስ ወይም ገብረ ህይወት። ጻድቁ አቡነ ገብረ መንፈስ ቅዱስ የተወለዱት ግብጽ፣ ኒሳ አካባቢ ሲሆን አባታቸው ስምዖን፣ እናታቸው አቅሊሳ ይባላሉ። አባታችን ገብረ ህይወት የጻድቃን አለቃ የቅዱሳን በላይ ተጋድሏቸውና ድንቅ ተአምራታቸው እንደ ሰማይ ከዋክብት የበዛ ቅዱስ ሰው ናቸው። የጻድቁን ክብር መናገር የሚችል ምን አንደበት ይኖራል? እንደምንስ ባለ ብራና ይጻፋል? ዜናቸውንስ ለመስማት የታደለ እንደምን አይነት ያለ ሰው ነው! አባታችን ገብረ መንፈስ ቅዱስ ለ562 ዓመታት በዚህ ዓለም ሲኖሩ እህል ያልቀመሱ ምግባቸው ምስጋና ነውና ልብስ ያልለበሱ ፀጉር አካላቸውን ይሸፍን ነበርና ሐዋርያዊ የሆነው ከግብጽ እስከ ኢትዮጵያ ብዙ ነፍሳትን ያዳኑ አባት ሀገራችንን አስምረው አስራት እንድትሆናቸውም ተቀብለው ምድረ ከብድ አካባቢ አርፈዋል። ጻድቁ አቡነ ገብረ መንፈስ ቅዱስም ገብረ ሕይወትም ይባላሉ። በ562 ዓመታት ሕይወታቸው እንደ ሐዋርያ ከምድረ ግብፅ እስከ ኢትዮጵያ ወንጌልን ሰብከዋል። በዚህም በሚሊዮን ወይም አላፍ ለሚቆጠሩ ነፍሳት የድህነት ምክንያት ሆነዋል። ጻድቁ እንደ ሰማዕታትም ከከሃዲ ሰዎች ብዙ መከራን ተቀብለዋል። እንደ ባህታውያንም ለብዙ መቶ ዓመታት ሰው ሳያዩ ቆይተዋል። ለየት የሚለው ግን የጽድቅ ህይወታቸው ነው። ከእልፍ አላፋ አጋንንት ጋር ተዋግተው ድል ማድረግም ችለዋልና የንህሳው ኮከብ ገብረ መንፈስ ቅዱስ ለኢትዮጵያ ልዩ ፍቅር አላቸው። ስለ ሀገሪቱና ሕዝቧ ፍቅር ሲሉ ለመቶ ዓመታት በደብረ ዝቋላ መከራን ተቀብለዋል። ምሕረትን ሲለምኑ ስጋቸው አልቆ በአጥንታቸው ቆመው ነበርና ሀገራችን አስራትና ተሰጠቻቸው። ስለዚህም ነው በሀገሪቱ ውስጥ ከ2000 በላይ የጻድቁ አቡነ ገብረ መንፈስ ቅዱስ ገዳማትና አድባራት ዛሬም ድረስ ያሉት። በስምንተኛው ክፍለ ዘመን አካባቢ የተወለዱት አባታችን ያረፉት በ14ኛው መቶ ክፍለ ዘመን አካባቢ ነው። ፍጥረታትን ሁሉ አዘው መጋቢት አምስት ቀን ሲያርፉ ሩማን መላእክት ገንዘው አካላቸውን ሰውረዋል። ሥላሴን የተሸከመ አካላቸው በጎለጎታ ተከብሯል የሚሉም አሉ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እረፍቱ መጋቢት አምስት ቀን ነው። ይህ ደግሞ በታላቁ አብይ ጾም ወቅት ነው። ፍትሐ ነገሥት አንቀጽ 15 ላይ በአብይ ጾም በዓል ማክበር ይከለከላል፣ የሀዘን ወቅት ነውና ከበሮ አይመታም፣ እልልታና ጭብጨባም የለም። ፍጹም ሐዘን እንጂ የመጋቢት 27 ስቅለት ጥቅምት 27 ቀን እንደሚከበረው ሁሉ ወደ ጥቅምት 5 ቀን ተዛውሮ እንዲከበር ተደረገ። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ሊቀ ጳጳሳት አባ ጳውሎስ ነው። ጥቅምት አምስት በዚች ቀን የቁስጥንጥንያ ሊቀ ጳጳስ አባ ጳውሎስ አረፈ። ይህም ቅዱስ ከእርሱ አስቀድሞ በቁስጥንጥንያ ሀገር ሊቀ ጳጳሳት ለነበረው ለአባለ እስክንድሮስ ደቀ መዝሙሩ ነው። አባለ እስክንድሮስም በሞተ ጊዜ በእርሱ ፈንታ ይህ አባት አባ ጳውሎስ ተሾመ። በጵጵስናውም ወንበር በተቀመጠ ጊዜ የአርዮስን ወገኖች ከቁስጥንጥንያ ሀገር ከአውራጃውም ሁሉ አውግዞ አሳደዳቸው። ንጉሥ ቆስጥንጥኖስም ከሞተ በኋላ ልጁ ሁለተኛ ቆስጥንጥኖስ በቆስጥንጥንያ አገር ላይ ነገሠ። ወንድሙ ቁንስጣም በሮም ሀገር ነገሠ። ይህ ቆስጥንጥኖስም አሬዮስን ይወደዋል፣ በረከሰች ሃይማኖቱም ያምናል። ቅዱስ አባ ጳውሎስም አሬዮሳውያንን አውግዞ እንዳሳደዳቸው ሰምቶ እጅግ አዘነ። አባ ጳውሎስንም ከእንግዲህ የአሬዮስን ወገኖች ተዋቸው፣ አታውግዛቸው አለው። እርሱ ግን ንጉሱን አልሰማውም። ስለዚህ አባ ጳውሎስን ከቁስጠንጥንያ ሀገር አሳደደው። እንዲህም ሆነ፣ ከእርሱ አስቀድሞ ከእስክንድርያ ሀገር አባ ትናትስን አሳዶት ነበርና፣ በሮሚያ ሀገር በሊቀ ጳጳሳት በቅዱስ አባ ሌዎች ዘንድ ሁለቱም ተሰበሰቡ። እርሱም በመልካም አቀባበል በፍቅር ተቀበላቸው። ወደ ንጉሱም ወደ ሁለተኛው ቁስጠንጥኖት እንዲህ ብሎ መልእክት እንጻፈላቸው እነርሱ እውነተኞች የተማሩ አዋቂዎች ሃይማኖታቸውን የሚቀና ናቸው ልትቀበላቸው ልታከብራቸውም ይገባል አለው ሊቀ ጳጳሳቱም አባ ጳውሎስና አባትናቲዎስ ወደ ንጉሥ ቆስጠንጢኖስ በደረሱ ጊዜ የመልእክቱን ደብዳቤ ሰጡት አነበባትም ከሮሜው ሊቀ ጳጳሳት ቃል የተነሳ ፈራ ተቀብሎም በየቦታቸው በሹመታቸው ወንበር አኖራቸው ጥቂት ቀኖች በእነርሱ ላይ ታገሰ ከዚህም በኋላ ሁለተኛ አሳደዳቸው። እነርሱም ወደ ሮሜ ወደ ሊቀ ጳጳስ ዮልዮስ ተመልሰው ንጉሱ በእነርሱ ላይ ያደረገውን ሁሉ ነገሩት። ሊቀ ጳጳስ ዮልዮስም ወደ ወንድሙ ወደ ንጉስ ቁንስጣ ይዟቸው ገብቶ ወንድሙ ቆስተንቲኖስ በእነርሱ ላይ እያደረገውን ነገረው። ይህም ንጉስ ቆንስጣ ይቀበላቸው ዘንድ ወደ ወንድሙ መልእክት ጻፈ፣ እንዲህም ብሎ አዘዘው፦ እኒህን አባቶች ካልተቀበልካቸው እንግዲህ በመካከላችን ፍቅር አንድነት አይሆንም። ሊቀ ጳጳሳቱም እንዲሁ ሁለተኛ ደብዳቤ ጻፉ። ንጉሥ ቆስጠንጢኖስም የወንድሙን የንጉሥ ቆንስጣን የሊቀ ጳጳሳቱን መልእክት ተቀብሎ ወደ ሹመታቸው ወንበር መለሳቸው። ንጉሥ ቆንስጣም በአመፀኞች እጅ ከተገደለ በኋላ ያን ጊዜ ቆስጠንጢኖስ አባ ጳውሎስን ወደ አርማንያ አገር አጋዘውና በዚያም ጥቂት ቀን አሰረው። ከዚያም በኋላ ከአሪዎስ ወገን አንዱን በእስር ቤት ውስጥ በስውር አባ ጳውሎስን ይገድለው ዘንድ አዘዘው። አንዱ አሬዎሳውያም በሌሊት ገብቶ አንቆ ገደለው። መላ ዕድሜውም አርባ ዓመት ነው። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ያዕቆብ ወልደልፊዎስ ነው። ዳግመኛም በዚች ቀን ሐዋርያው ቅዱስ ያዕቆብ ወልደልፊዎስ መታሰቢያው ነው። ቅዱሱ አባቱ ልፊዎስ ወይም ቀለዮጳ ይባላል። ከ12ቱ ሐዋርያት አንዱ ሲሆን በቅዱስ ወንጌል ላይ በአብዛኛው የኤልፍዮስ ልጅ ያዕቆብ እየተባለ ተጠርቷል። በማቴዎስ ወንጌል ምዕራፍ 10 ከቁጥር 3፣ በማርቆስ ወንጌል ምዕራፍ 3 ከቁጥር 17፣ በሉቃስ ወንጌል ምዕራፍ 6 ከቁጥር 15፣ በሐዋርያት ሥራ ምዕራፍ 1 ከቁጥር 13። በሌላ በኩል ከታላቁ ያዕቆብ ከዘብዴዎስ ልጅ ለመለየት ሲባል ታናሹ ያዕቆብ እየተባለ ተጠርቷል። በማርቆስ ወንጌል ምዕራፍ 5 ከቁጥር 40 ሶስት ወንድሞች ያሉት ሲሆን እርሱም ይሁዳ፣ ስምዖንና ዮሳ ናቸው። ሐዋርያው ያዕቆብ ወልደልፊዮስ ብዙ ሀገራት ላይ ዞሮ ወንጌልን ካስተማረና ብዙዎችን ካጠመቀ በኋላ ተመልሶ ወደ ኢየሩሳሌም ገብቶ በምኵራባቸው አስተማረ። ክፉዎች አይሁድም ደሙ በእኛ ላይ ይሁን ብለው ከመካከላቸው አውጥተው ወስደው ለሮማዊ ንጉሥ ለቄሳር እንደራሴ ለሆነው ለንጉሥ ቀላውዶስ አቀረቡት። ይህ ሰው ስለ ቄሳር ሳይሆን ስለሌላ ንጉስ ይሰብካል ብለው ወነጀሉት። ንጉሱም ይህን ሲሰማ በድንጋይ ወግረው እንዲገድሉ ታዘዘና ፈጥነው ወስደው ወግረው ገደሉት። እረፍቱም የካቲት አስር ቀን ነው። በዚህ ቀን ደግሞ መታሰቢያው እንደሆነ የጥቅምት አምስት ቀን ስንክሳር ይናገራል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ኪራኮስ ነው። በዚች ቀን የከበረ ጳጳስ ኪራኮስ ከእናቱ ከአና ጋር ሰማዕት በመሆን በካሃዲው ንጉስ በኤልያኖስ እጅ ተገደለ። ካሃዲው ንጉስም ይህንን ቅዱስ ወደ አደባባይ ባቀረበው ጊዜ ሰዎች አማልክትን እንዳያመልኩ እየጻፈች የምትከለክል ይቺ እጅ ትቆረጥ ዘንድ ይገባታል አለው። ኪራኮስም ልብ የሌለ ውሻ መልካም ማደረግ አለው። ኤልያኖስም ሰምቶ እርሳስ አፍልተው በአፉ ውስጥ እንዳፈሱበት ደግሞ በጋለ የብረት አልጋ ፍም በተጎዘጎዘበት ላይ እንዳስተኙት ጨውም እንደነሰንሱበት በመጎተትና በማገላበጥም ሆዱንና ጀርባውን በብረት በትሮች አጥንቶች እስክሰበሩ እንዲደበድቡ ታዘዘ። ቅዱስ ኪራኮስም ይህን ሁሉ ታግሶ በዕብራይስጥ ቋንቋ ጸለየ። ከዚህም በኋላ ፈተው በእስር ቤት ውስጥ እንዳኖሩት እናቱን ሐናን እንዳመጧት በጠጉሯ አምሰቅለው ሶስት ሰዓት ያህል ስጋዋን እንዲሰነጣጥቋት። በእሳትም እንዲያቃጥሏት አዘዘ። በእሳት ውስጥም እየጸለየች ነፍሷን አሳለፈች። ከዚህ በኋላ ቅዱስ ቂርቆስን አምጥተው እባቦችና ፍኝቶች ካሉበት ታላቅ ጉድጓድ ውስጥ ይጨምሩት ዘንድ አዘዙ። ሲጨምሩትም ምንም የጎዳው ነገር የለም። ከወታደሮቹም አንዱ ስሙ አድሞን የሚባል የክርስቶስን ማዳን አይቶ አደነቀ። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነ። ንጉሱና ጣዖታቱንም ረገመ። ያን ጊዜም ራሱን በሰይፍ ይቆርጡት ዘንድ ንጉስ ኢልያኖስ አዘዘ። እርሱም የኪራኮስ አምላክ ነፍሴን ተቀበላት እያለ አንገቱን አስተካክሎ በሰይፍ ሰጠ፣ ምስክርነቱንም ፈጸመ። ቅዱስ ኪራኮስንም ከዘይት ጋር ዝፈት ከፈላበት ምጣድ ውስጥ እንዲጨምሩት ሁለተኛ ደረቱንም በጦር እንዲወጉ አዘዘ። እንዲህም ምስክርነቱን በዕለተ ሰንበት ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተገበልክ ለሁል ጊዜ የሚያገለግልሁን አላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን ትጉሃን መላእክት ፍጹማን እንደናግል እንዲሁም ደጋጎች መነኩሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጻሕፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ህሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን።